ጭማ ጉዳ አለብሽ ለጊዜው ግን ተጨብር እኔ ሲፈጥረኝ ጉድ አድርጎ ይፈጠ

ወይዘሮ ማርቲና ጋሽ ደረጀ እንግዲህ በከባድ ፍጥጫ ውስጥ ይገኛሉ። እሱም እንግዲህ በዳጣ ጉዳይ ወይም በዲኤንኤ ውጤት ምክንያት እንግዲህ ኤቢ የምትባል ባለጌ ልጅ ከዛ ከዚህ ሩጣ ባደረገችው ነገር ጋሽ ደረጀና ወይዘሮ ማርታ በጣም ከባድ ፍጥጫ እና ሰጣ ገባ ውስጥ ናቸው። ወይዘሮ ማርታ ለካ እስካሁን ትዳሬ ውሸት ነበረ። እስካሁን ለካ እኔ ትዳሬን አክብሬ የምኖረው ትዳሬ ለካ ጀርባዬ ሌላ ድራማ ነበረ። ለካ ጋር አንተን አላውቅህም ነበር ደረጀ። ለካ አንተ ሌላ ሰው ነህ። ለካ ሰውን ማመን ቀብሮ ነው። እኔ ልጆች አባት ነህ፣ አካሌ ነህ ብዬ ብዙ ነገሮችን ለአንተ አሳልፌ ሰጥቼ ለካ ተሸውጄ ነበረ። ለካ እማላቀው ህይወት ነበረ። ለካ አንተ ልብህ ሌላ ስርፋ ነበረ። አካልህ እንጂ ልብህ ሌላ ነው። እሺ ሌሎቹ ሳ የቀሩት ልጆችህ የት ናቸው? የትኛዋ እቺ የመጀመሪያዋ ነች ወይስ ምን እንበላት? ሌሎቹ ሴት ናቸው። ምክንያቱም እንግዲህ ውሻ በቀደደው ጂቢ ገባል ነው። እህን ጊዜ ሁሉንም አምጣና አስረክበኝ። ልጆችህን አምጣና አሳየኝ። እኔም ህይወቴን ለእንግዲህ የህይወቴን መስመር ልቀይስ። ለካ እየቀለድክብኝ ነበረ። እንደዚህ ነበረው ህይወታችን? ይሄ ነበረው ወይ ትዳራችን? እኔ እኮ እንደዚህ አልመሰለኝም። እንግዲህ በጣም ሰጣገባ ብዙ ነገሮች እየተፈጠሩ ይገኛሉ ማለት ነው። በእርግጥ ወይዘሮ ማርታ አይፈረድባትም። እንግዲህ በሚገርም ሁኔታ እንግዲህ ጋሽ ደረጀም ለመናገር ፈርቶ ትዳሬ ይፈርሳል፣ ልጆቼ ይበተናሉ፣ ህይወቴ ይበጠበጣል በሚል ምክንያት እንግዲህ ዳጣን ቆይ ተረጋጊ፣ እኔም ዝሮ ዝሮ ቆይ ረጋቤይ ለሁሉም ጊዜ አለው ብሎ እንግዲህ ወይዘሮ ማርታንም ተረጋጊ ማርቲ፣ እኔ ለሁሉም ነገር በጊዜውና በሰዓቱ መሆን ያለበት ነገር አደርጋለሁ፣ ጠብቂኝ፣ ታገሽኝ፣ እኔ ባልሽ አይደለሁ አባዋራ አይደለሁ እያለ እንግዲ እሷን እየከመከመ ዛሬ አድርሷት ነበረ። ግን በተዘዋዋሪ በሌላ በኩል ባልጠበቀው መልኩ እንግዲ ኤቢ የምትባል ተንኮለኛለች፣ ትዳርን ለመበተን ህይወትን ለመበጥበጥ ቤትን ለማፍረስ ትዳርን ለማናጋት አባቷን ማክበር እያለባት እንግዲህ እናቷም አባቷንም ይቺ ልጅ ገና ስለመጣች ወይ ልጅ ገና ታላላቸው ገና የራሷን የቅናት መንፈስ ብቻ ስሜቷን አስባ እንግዲህ ትዳራቸውን ለመበጥበጥ የሄደችበት ርቀት በጣም ከባድ ነው። ቢሆን እንኳን እንግዲህ የአባቷ ልጅ ቢሆን ይሄ ሰውዬ አባቷ ነው። እንጀራ አባቷ ቢሆንማ ምን ምን ታደርጋለህ ብላችሁ ማሰብ በጣም ከባድ ነው፣ እውነት ለመናገር ማለት ነው። ግን ይሄ ሰውዬ ወላጅ አባቷ ነው አባቷ ቀርቶ የእንጀራ አባት እንኳን አሳዳጊ አባት እንኳን በዚህ ልክ አይድ መደፈር የለበትም። ስለዚህ አሁን ሲሰማ ሰውዬ ምን ያደርገኛል ብላ አስባ ነው ማለት እኔ። በጣም ነው የገረመችኝ ኤቢ የምትባለች ማለት ነው እንግዲህ እንደዚህ አድርጋ እያተረማመሳቸው ትገኛለች። ወይዘሮ ማርታም እንግዲህ በጣም ነው የደነገጠችው። በዛም እንግዲህ በሰዓቱ ዳጣ ነኝ ብላ እንግሊዝኛ ማምጥ ትችቻ ያለሽ ብላ እንግዲህ የዲኤንኤ ወን እንትን ወረቀቱ ልትሰጣት ነበር ታስነብባት ነበረ ግን ዳጣ እንግሊዝኛ ስለማትችል አይ አማርኛም ይሁን እንግሊዝኛ አትችልም። ምክንያቱም የተማረችው እስከ አራተኛ ክፍል ነው። ዳጣ ሶ እንግሊዝኛ ይሄን ያክል እንትኑ ይላት ማለት ነው እንግዲህ አልተማርሽም እንዴ ስትላት አይ እንግሊዝኛ አላቅም አማርኛ ከሆነ ግን ችግር የለው ነበር ያለችው ከዛ እንግዲህ ማን ነው አባትሽ ብላ ስትጠይቃት ብላ ዲያጣ እንግዲህ ድንክ ጣን የቀረችው ምክንያቱም ዳጣ እዚህ ቤት ከመጣች በኋላ ነው እንግዲህ ካሽ ደረጃ መልሶች ሲጠፉበት ነገሮችን ማድረግ የሚችላቸው ነገሮች ሲምታቱበት ነገሮችን ለማስተካከል ሁኔታዎችን እንትን ለማለት

ምን አለ ባላየሁት ወለ ባልከፈትኩት። እንደገና ሌላም ብላ ትለው። ግን እሺ ከዚህ በላይ ይዘገያል እንጂ እሺ ያለው

ያመጣል ማለት ነው። እንግዲህ የሆነው ነገር ወደ የት ምንም አይደረስም። ግን በዚያ አጋጣሚ ዳጣዬ እንኳን ተሳለሽ። ጋሽ ደረጀ የሆነ እንትን ቀን እያራዘመ ነበረ፣ ከዛሬ ነገ፣ ቆይ ተረጋጊ ተረጋጊ ተረጋጊ እያለ ነገሮቹን ጊዜ ሰጥቷቸው ነበረ። እሷ ግን ማወቅ ፈልጋ ነበር። ለዳጣ ይሄ እንደዚህ አይነት ፈተናዎች ምንም አይደሉም። በነገራችን ላይ አሁንም ምናልባት ልትሰደብ ልት ምናልባትም ከዚህ ከቤት ልትባረር ትችላለች፣ ግን የአባትነቷን መቶ ፐርሰንት ስትረጋገጥላት ጉዳዩ አይደለም ብታባረራትም ምንም አይመስላትም። ምናልባት አባቷ እህቶቿ ይናፍቋታል፣ ፈቋታል። ነገርዮቹ ደግሞ ተስተካክሎ እውነታው ከየትም ስለማይርቅ ተመልሳ እንደምትመጣ ምንም ጥርጥር የለንም። ውድ ቤተሰቦቼ እንግዲህ ላይክ እያደረጋችሁ ቪዲዮን ጀምሮ እስከ መጨረሻ ማየት ሀሳብ አስተያየታችሁን ስጡን። ሁሌ የማብራችሁ ስለሆናችሁ በጣም አመሰግናለሁ። ምስጋና የከፍ ያለ ወደ ቤተሰቦች ድጋሚ፣ እስከምንገናኝ በቀጣይ ውጤቱና ጋሽ ደረጀ ጋር ያለውን ነገር ይዘን እንመጣለን። ሰላም ቆዩ።